ኳስ ውስጥ ስመገናናው ማንቸስተር ዩናይትድ ከቅርብ ዓመታት ወዲህ የዝግዝቀት ጉዞ ላይ ያለ ይመስላል። ባለፈው የውድድር ዘመን ክለቡ መጥፎ የሚባሉ ሪከርዶችንም አስመዝግቧል። በተያዘው ዓመትም ካለፈው ምስቅልቅል ውስጥ አለመውጣቱን በፕሪሜር ሊጉ አሁን ያለበት ደረጃ ያመለክታል። የማንቸስተር ዩናይትድ አሁን ያለበት ሁኔታ ላይ በክለቡ ታሪክ ከፍ ያለ ስም ያላቸው የቀድሞ አሰልጣኝ ሰር አሌክሳንደር ቻፕማን ፈርጉሰን የውጤታማነት ቁልፉን እንዳይገኝ አድርገው የዘጉት ይመስላል። እሳቸው ኦልድትራፎርድን ከረገጡበት ጊዜ ጀምሮ እስከ 2013 ድረስ ስኬትን በሚገባ አሳይተዋል፣ ደጋፊዎችንም ጮቤ አስረግጠዋል። በእርግጥ ማንቸስተር ዩናይትድ ከሰር አሌክስ ፈርጉሰን ዘመንም በፊት ቢሆን በአውሮፓ ገናና ክለብ ነበር። በእንግሊዝ ምድር የነበሩትን ዋንጫዎች አይነት በየአይነታቸው ወደ ኦልትራፎርድ ያመጡት ከ1903 እስከ 1912 እንደ አውሮፓውያን አቆጣጠር በክለቡ ቆይታ ያደረጉት አርነስት ማግኖል የክለቡን ከፍታ አስጀምረዋል ይባላቸዋል። አርነስት ማግኖል ሁለት የመጀመሪያ ዲቪዞን ወይም የአሁኑ ፕሪምየር ሊግ፣ አንድ የኤፌ ካፕ እና ሁለት የቻሪቲ ሽልድ ወይም ደግሞ የአሁኑ ኮሚኒቲ ሽልድ ዋንጫን በማሳካት የክለቡ የስኬት ማህደር ላይ የሰፈሩ አሰልጣኝ ናቸው ከሳቸው በኋላ በርካታ አሰልጣኞች ቢፈራረቁም የተለየ ታሪክ መስራት የቻሉት ግን ሰር አሌክሳንደር ማቲው በዝቢ የተባሉት አሰልጣኝ ናቸው። አሰልጣኙ እንደ አውሮፓውያን አቆጣጠር ከ1945-1969 በክለቡ ባደረጉት ቆይታ አምስት የፕሪምየር ሊግ ወይም የመጀመሪያ ዲቪዚዮን፣ ሁለት የኤፍኤ ካፕ እና አምስት የቻሪቲ ሺልድ ዋንጫዎችን ከማስገኘታቸውን በላይ የቻምፒየንስ ሊግ ዋንጫን አንድ ጊዜ በማሳካት ከእንግሊዝ አልፎ በአህጉሪቱ ደረጃ ገናን አድርገውታል። ክለቡ ከኛው አሰልጣኝ በኋላ የሊጉን ዋንጫ ዳግም እስኪያነሳ ድረስ አራት አሰልጣኞች ተፈራርቀዋል። በኋላ ላይም ይህን ዋንጫ ጥማት ያረኩት ውጤታማው አሰልጣኝ አሌክስ ፈርጉሰን ናቸው። ጨዋታ ሲመሩ ማስቲካ የማይለያቸው እኚህ ሰው ክለቡን ሲረከቡ በጎልማሳነት ዕድሜ ላይ ቢገኙም በደጋፊዎች ዘንድ ብዙም ስለማይታወቁ እምነት አላገኙም ነበር። በርካታ ፈተናም ገጥሟቸዋል ነው የሚባለው። ቀስ እያሉ ግን በክለቡ የሚታዩትን እያንዳንዱን ቀዳዳ ለመድፈን መታተር ጀመሩ። ይህም ሆኖ ክለቡ ለሶስት ዓመታት ያክል ያለ ዋንጫ አሳለፈ። በዚህም አሌክስ ፈርጉሰን ከአሁን አሁን ተባረሩ ተብሎ በሚጠበቅበት ወቅት በ1989/90 የውድድር ዓመት ለክለቡ የመጀመሪያው ዋንጫቸው የሆነውን የኤፍቴ ካፕ ዋንጫን ማንሳት ቻሉ። ከዋንጫው ስኬት በኋላ ሁለተኛ እድል ተሰጣቸው። የኮሚኒቲ ሼልድ የአውሮፓ አሸናፊዎች አሸናፊና ሊካፕ ወይም ደግሞ የአሁኑ ካራቦ ካፕ ዋንጫን አከታትለው አሸነፉ ይህም የኦልትራፎርድ ቆይታቸውን አጸናው ተረጋግተውም ማሰልጠን ጀመሩ ከ ከ199293 የውድድር ዘመን ጀምሮ ደግሞ ደጋግመው የፕሪሜር ሊጉን ዋንጫ አነሱ በእንግሊዝ የሚካሄዱ የክለብ ዋንጫዎችን ሁሉ ወስደው የኦልትራፎርድን መደርደሪያዎች በዋንጫ ሞሏቸው በ በ199899 ደግሞ የአውሮፓ ቻምፒየንስ ሊግ ዋንጫን አነሱ እንዲህ እንዲያያለ የሰር አሌክስ ፈርጉሰን ስኬት ለ27 ዓመታት በዩናይትድ ዘለቀ። አሰልጣኙ በማንቸስተር ዩናይትድ 13 የፕሪሚየር ሊግ፣ 10 የኮሚኒቲ ሺልድ፣ 5 የኤፍ ኤ ካፕ፣ 4 የሊግ ካፕ ወይም ካራቦ ካፕ፣ ሁለት የአውሮፓ ቻምፒየንስ ሊግ፣ አንድ የአውሮፓ አሸናፊዎች አሸናፊና አንድ የዓለም የክለቦች ዋንጫን ጨምሮ በአጠቃላይ ሰላሳ ስምንት ዋና ዋና ዋንጫዎችን አሳክተዋል። ይህን ያክል በስኬት የደመቀ አሰልጣኝነት በእግር ኳስ ታሪክ እስካሁን አልተፈጠረም ሲሉም ብዙዎቹ ይስማማሉ። ከፈርጉሰን በኋላ ቦታውን የተረከቡት አሰልጣኝ ዴቪድ ሞይስ ነበሩ። በሌላኛው የእንግሊዝ ክለብ ኤቨርተን ውስጥ ለበርካታ ዓመታት ያሰለጠኑት ዴቪድ ሞይስ ማንቸስተርን እንዲረከቡ ያጯቸው ሰር አሌክስ ፈርጉሰን እንደሆኑ ይነገራል። የማንቸስተር ዩናይትድ ፈተና የጀመረው ከዚህ እንደሆነም በርካቶቹ ይስማማሉ። በእርግጥ ዴቪድ ሞይስ የመጀመሪያ ውድድር ዘመናቸውን የኮሚኒቲ ሽልድ ዋንጫን በማሸነፍ ጀምረው ነበር። ይህ በአውሮፓ መድረክና በፕሪምየር ሊጉ ይቀጥላል የሚል ተስፋ የነበረ ቢሆንም ክለቡ ግን ቀስ በቀስ እየተንሸራተተና ውጤት እየራቀው መጣ። የውጤት ማጣቱን ተከትሎም አሰልጣኙ አንድ ዓመት እንኳን በቅጡ ሳይቆዩ የስንብት ደብዳቤ ደረሳቸው። ከሳቸው በኋላ የክለቡ ስመጥር የቀድሞ ተጫዋች ራያን ጊክስ በጊዜያዊነት ቢረከብም የክለቡን ደረጃ ከፍ ሊያደርገው አልቻለም። በዚህም የተነሳ ከፍተኛ የማሰልጠን ልምድ ያላቸውን ኔዘርላንዳዊ ሉዊስ ቫናል ወደ ኦልድ ትራፎርድ ብቅ አሉ እሳቸውም ከአንድ የኤፍኤ ካፕ ዋንጫ ስኬት ውጭ ለዩናይትድ በታሰቡት ልክ ውጤት ማምጣት አቃታቸው ተሰናበቱም ከዚህ ቀጥሎ ውጤታማው አሰልጣኝ ሆዜ ሞሪኒዮ የማንቸስተር ዩናይትድ አሰልጣኝ በመሆናቸው ዜና ተሰማ በመጀመሪያቸው ውድድር ዘመን የኮሚኒቲ ሽልድ ዋንጫን አሳኩ የኤፍኤ ካፕና የኤሮፓ ሊግ ድልንም ማንሳት ቻሉ ይህ ግን ደጋፊዎች አጥብቀው በሚፈልጉት በፕሪምየር ሊጉ ሊታይ አልቻለም ይባስ ብሎ በ 201819 ውድድር ዘመን በሊጉ ካደረጉት 17 የፕሪምየር ሊግ ጨዋታ ሰባቱን ብቻ በማሸነፋቸው ጫና በዝቶባቸው በዛው ዓመት ኦልትራፎርድ ለቀቁ። የእሳቸውን ስንብት ተከትሎ የቀድሞው የክለቡ ሰው ኦሊጎኔሽ ሶልሻየር ጊዜያዊ አሰልጣኝ ሆኖ ተሾመ። ሶልሻየር ከጨዋታ ጨዋታ አስደናቂ ብቃት እያሳየ በማሸነፉ የሶስት ዓመት ውል እንዲፈርም ተደረገ። የውድድር ዘመኑን ግን ያለምንም ዋንጫ አጠናቀቀ። በዚህም የተነሳ ክለቡን ለሶስት ዓመት ገደማ ካሰለጠነ በኋላ የሌሎች እጣ ፋንታ ደረሰው። ከሶልሴር ስንብት በኋላም ሌላኛው የዩናይትድ የቀድሞ ስመጥር ተጫዋች ማይክል ካሪክ ለአጭር ቀናትም ቢሆን በጊዜያዊነት ክለቡን ተረከበ። ብዙም ሳይቆይ ጀርመናዊው ራፍ ራኒክ ለስድስት ወራት ክለቡን አሰለጠኑ። በዚህ ሁሉ ጊዜ ታዲያ ክለቡ የውጤት ጀንበር እንዳዘቀዘቀችበት ነበር። ከዚህ ቀጥሎ ነበር ክለቡ በ2022 ከአሰልጣኝ ኤሪክ ቴናግ ጋር ብቅ ያለው። አሰልጣኙ በተለይም በአያክስ የነበራቸውን ጨዋታ የጨዋታ ፍልስፍናና ስኬት ያዩ ብዙዎች ከፍ ላለ ክብር አጭተዋቸው ነበር። ቴናግ በመጀመሪያው የውድድር ዘመናቸው ጠንክረው ቢቀርቡም በሊጉ ሶስተኛ ደረጃን ይዘው ነበር ያጠናቀቁት። በአንጻሩ የካራቦ ካፕ ዋንጫን አሳክተዋል። በ202324 የውድድ ዘመን ደግሞ በሊጉ ዋንጫ ባያሳኩም እንኳን ተፎካካሪ ሆነው እንደሚቀርቡ ተጠብቆ ነበር። የታሰበው ሳይሆን ቀረና ስምንተኛ ደረጃን ይዘው ከማጠናቀቃቸውም በላይ በቻምፒየንስ ሊጉ ውድድርም በጊዜ ተሰናበቱ። በዚህ ዓመት የኤፍ ኤ ካፕ ዋንጫን ግን አሳኩ። ኤሪክ ቴናግ በ202425 የውድድር ዘመን የተሻለ ውጤት ያመጣሉ ተብለው ቢጠበቁም ይህም አልሆነም። በተለይም በሊጉ ከጨዋታ ጨዋታ በመሸነፍ መጥፎ ታሪክ ማስመዝገባቸውን ቀጠሉ። ቡድናቸው በሰባት ጨዋታዎች ስምንት ነጥብ ብቻ በመሰብሰብ አስራ አራተኛ ደረጃ ላይ መገኘቱ ለስንብት ስንብት አበቃቸው። ከኤሪክ ቴናግ በኋላ የእሳቸው ምክትል የነበሩ የቀድሞ የክለቡ ሰው ሪድ ማኒስትሮይ በጊዜያዊነት ተተካ። የማንስትሮይ ቆይታም በጣት ከሚቆጠሩ ጨዋታዎች አልዘለለም። የእሳቸው አሰልጣኝነትም በወጣቱ መልከ መልካም ፖርቹጋላዊ አሰልጣኝ ሮቢና ሞሪም ተተካ። ወጣቱ አሰልጣኝ ከሚከተለው ውብ የእግር ኳስ ጨዋታ ፍልስፍና አንጻር የአሌክስ ፈርጉሰን ተተኪ ይሆናል ተብሎ ታስቦ ነበር ይሁንና ብዙም ሳይቆይ አሞሪም በሜዳ ውስጥ እንቅስቃሴ መፈተን ጀመረ። አጀማመሩ መልካም ቢመስልም ጨዋታዎች እየበዙ ሲሄዱ የእሱም ስም በሽንፈት ምክንያት ማደፍ ጀመረ። ዩናይትድም ከሚያሸንፈው በላይ የሚሸነፋቸው ጨዋታዎች በእጅጉ በዙ። ከጨዋታ ጨዋታ ሽንፈት የዩናይትድ መለያ እስኪመስል ድረስ ተከታተለ። በዚህም ምክንያት አሞሪም የአሰልጣኝነት ሕይወት የመጥፎ ጊዜ ይህ ነው ሲል ስሜቱን ሳይደብቅ በአደባባይ ተናገረ። አሞሪም እያስመዘገበ ያለው ውጤት በተጠበቀው ልክ እንዳልሆነ ያመላከተ ነውም፣ ይባላል በዚህም የእንግሊዙ ገናና ክለብ አሁንም ከውጤት ተራርቋል ክለቡ